በስደት መንከራ ተራቱ በጣም በጣም የሚያሳዝን ነገር፣ በጣም አንጀት የሚበላ ነገር። ግን ምን ይሉ ብላ ግን በዚህ አጋጣሚ ምን ፈልገ በተሰደድኩ እንደውም በታብራራል በቻናሌ እሱ የሚለው እናንተ ማስተያየት ጻፉልኝ ደ መቼም ያንን ሁሉ ችግር አሳልፍ ብሎ ጊዜው ሲሰራ መቼም የደስታ ወይንም የመዝናናት አንዳንዴ ሀብታም እኮ እራሱ መዝናናት ችግር ነው የሚሆንበት፣ መዝናናት መጉላላት የሚሆንበት አንዳንዴ ምናልባት እሱን ችግርን ይሆናል ሊነገርከን እንጂ እኛም ግን ችግር እናወራለን። ሌላውም ሀብታምን ችግር ያወራል፣ ደሀውም ችግር ያወራል። በአረብ አገር ያለንም ስደት ብለን እናወራለን። ከዚያ እንትን የሚወጣም ስደት ሚን ሳይሆን ማዛ ልጄ መታ ነው። በቪዲዮ ማላቋረጠች በጣም ይቅርታ። ያ እንግዲህ ቪዲዮ ማየታችሁን እንዳታቆሙ ገልጫችሁ አውትዶር ባር ይኖረዋል። እናንተ መታችሁ ዋናችሁ እየዋኛችሁ እየጨፈራችሁ ምናምን ከፈለጋችሁ ከነጻ ሀይ በቀን ውስጥ ማታ ምናምን ወገን ሜክ ሀፕን የመቀሌ ዋና ከተማ ይህ ይሆናል። ማራ ማለት ነው ለኛ የሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው። የባህል ምግብ ቤት አለው። እንደ ክለብ ትሉ ሁሉ ነገር የተሟላ ይህንን ይመስላል እንግዲህ ቪዲዮን፣ እንዳያችሁት ነው። በጣም በጣም ያሳዝናል፣ ጊዜው ያሳዝናል፣ ያሳዝናል፣ ቀኑም ያሳዝናል። ይሄንንስ ኧረ ምን ይባላል እያለን እንደምናዝን ነው የብሬ ነው ብላችሁ እንደ ደሀም ሀብታምም ተሰደድኩ፣ ተንገላተው፣ መከራየው በእርግጣው ሀብታም ሳይሰራ አይለወጥም። ግን ይህን የመሰለ ሆቴል ጥሎ ስራን ጥሎ ስራ ፍለጋ አይከብድም። ስራ ረግጦ ስራ ፍለጋ አይከብድም። ገንዘብ ረግጦ ገንዘብ ፍለጋ አይከብድም። እንጀራ ረግጦ እንጀራ ፍለጋ አይከብድም። ይከብዳል፣ ይከብዳል። ለእኔ ከብዳል፣ ለእናንተ እኔ እንጃ። ለማንኛውም ውድ ቤተሰቦች፣ እኔ በጣም ታሪኩ ሲናገር ስለገረመኝና አሁን ደግሞ ኢትዮጵያ ከገባ በኋላ የእናቴ ሆቴል ብሎ ነው እችን ብሎ ሲል ይሄንን ብሎ ማካበር ሲገባው እችን ብሎ ሲያቃልላት፣ ወይ ጉድ። እኛም ደሳሳ ጎጆን እቺ አላለም፣ ይሄንን ጎጆ ቤታችንን ብለን ነው ደልቀቅ ብለን የምናውረው። ለማንኛውም ይሄን ይመስላል ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዛልኝ፣ እወዳችኋለሁ። በተቻላችሁ መጠን ቪዲዮ ሲደርሳችሁ ኮፒ ሊንክ ማድረጋችን እንዳትረሱ። ከኔ ጋር ቻው ብያለሁ።